በዛሬው ቀን ደግሞ አጭር የእግዚአብሔር ቃል ይዤላችሁ ቀርቤያለሁ። ክብር ለእግዚአብሔር ይሁን። ይኸውም አጭሩ የእግዚአብሔር ቃል መለኮታዊ ጥበቃ በሚል እግዚአብሔር የሚያደርግልንን መለኮታዊ ጥበቃ የሚያስተምረን ክፍልን ይዤ ለእናንተ ለማካፈል መትቻለሁና በጽሞና እንድትከታተሉኝ በጌታ በኢየሱስ ክርስቶስ ስም ጠይቃቸዋለሁ። ሰዎች ስንባል መለኮታዊ ጥበቃ ያስፈልገናል። ለህይወታችን፣ በቤተሰቦቻችን፣ በስራችን ላይ ደህንነታችን እንዲጠብቅልን መለኮታዊ ጥበቃ ያስፈልገናል። ጥበቃ በምድራውያን እንኳን ለሀብታቸው፣ ለህይወታቸው፣ ለንብረታቸው ጥበቃ ያኖራሉ። መለኮታዊ ጥበቃ ግን ከዚህ የተለየ ነው። የሚያሳዝነው በርካታ ሰዎች ጥበቃ ሲፈልጉ ለአጥፊዎች ታልፎ መሰጣታቸው ነው። ምሳሌ 28 አንድ ላይ አጤ ማንም ሳያሳድደው ማንም ሳያሳድደው ይሸሻል፣ ጻድቅን እንደ አንበሳ ያለ ፍርሃት ይኖራል ይላል ጻድቅ እንደ አንበሳ ያለ ፍርሃት ይኖራል። ሀጤ ግን ማንም ሳያሳድደው ይሸሻል። ስለዚህ የምሥራቹ ዜና ምን መሰላቸው? በጽድቅና በቅድስና የሚኖሩ ክርስቲያኖች አስቀድሞ የእግዚአብሔር ጥበቃ እየተደረገላቸው መሆኑ እና እርፍ እንዲሉ መደረጋቸው ነው። የእግዚአብሔር ከለላ ያላቸው ነው። መጨነቅ የማያስፈልጋቸው መሆናቸው ነው። የእግዚአብሔር ጥበቃ የእግዚአብሔር ምሕረት ስለበዛ ቸርነቱ እና ይቅርታው ስላለ በዙሪያቸው ከለላ ስላለ ምንም ጥበቃ ያስፈልጋቸው። ሴጣን ወደኛ እንዳይደርስ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የእሱ በሆኑት ልጆች ዙሪያ የእሳትን ቅጥር ገንብቷል። የእሳት ቅጥር የእሳት ቅጥር ስላየ ጠላት ወደኛ ሊቀርብ አይችልም። ዘካርያስ ሁለት አምስት ላይ እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር። በዙሪያው የሰዓት ቅጥር በሆነው ሰው ላይ ሰይጣን ሊቀርብ አይችልም። በፍጹም ሴጣን ሊቀርብ አይችልም። ዳንኤል 6፡22 ላይ እንዲህ ይላል በፊቱ ቅንነት ተገኝቶብኛልና ባንተም ፊት ደግሞ ንጉሥ ሆይ አልበደልሁም እና አምላክ መላኩ ልኮ የአንበሶቹን አፍ ዘጋ እነሱም አልጎዱኝም አለ። ክብር ለእግዚአብሔር። ጠላት ምንም አይነት ወጥመድ ቢዘረጋ ሊያገኘን አይችልም። የእግዚአብሔር ከለላ ስላለ የእግዚአብሔር ጥበቃ ስላለ መዝሙር ዘጠና አንድ አንድና ዘጠና አንድ ላይ ዘጠና አንድ አንድና ከአራት እስከ አስር ያለውን ክፍል በተከታታይ ስንመለከት በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ይላል ከአራት እስከ አስር ያለውን ክፍል ደግሞ ስናነበው በላባዎቹም ይጋርዳሃል፣ በክንፎቹም በታች ትተማመናለ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራ። በአጠገቢም ሺህ በቀኝም አስር ሺህ ይወድቃሉ፣ ግን ጉዳምታ አይቀርቡ። ክብር ለእግዚአብሔር። ግን ጉዳምታ አይቀርቡ። በአይኖች ብቻ ትመለከታለ የኃጢአንያንን ብድር ታያለ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም፣ ይለናል። መቅሰፍትም ወደ ቤቴ አይገባም። የዚህን ያህል ጥበቃ ይደረግልናል። መለኮታዊ ጥበቃ ማለት ይሄ ነው። እግዚአብሔር ድብቅ ጦር ብዙ ጠላቶቻችን እየተዋጋ በዙሪያችን የእሳት ቅጥር ገንብቶ ከክፉ የተከላከለ አይኖቻችን ከእንባ ልባችን ከሐዘን እግሮቻችን ከመሰናክል ጠብቆ እድሜ ላይ እድሜን ጨምሮ ለዛሬ አድርሶናል። ክብር ለእግዚአብሔር። የእግዚአብሔር መለኮታዊ ጥበቃ ለየት ያለ ነው። እግዚአብሔር በአንተ በአንቺ በኔ ህይወት ዙሪያ የእሳት ቅጥር ሲሆን የዚህ ዓለም ኮተታ ኮተት ሁሉ ስፍራውን ይለቃል። እግዚአብሔር የማይከብርብን ነገር ሁሉ ስፍራውን ይለቃል። ዳንኤል 3 24 እስከ 28 ያለውን ክፍል ስንመለከት የሶስቱ ዕብራውያን ብላቴኖችን ታሪክ እንመለከታለን። የዚያን ጊዜ ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹንም ሶስት ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እሱም ንጉሱ፣ እውነት ነው ብለው ለንጉሱ መለሱለት። እሱም፣ እነሆ እኔ የተፈቱ በእሳት መካከል የሚመላለሱ አራት ሰዎችን አያለው። ምንም አላቆሰላቸው። የአራተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰለት። ኢየሱስ ክርስቶስ እኮ ከእኛ ጋር ነው አያችሁ። በእሳቱ መካከል ሚሳቅ አብድናጉም ሲድራቅ ሚሳቅና አብድናጉም ተጥሎ ነበሩ። ግን አራተኛው የአማልክት ልጅ ይመስላል። ኢየሱስ ክርስቶስ ነው ከእሳት ውስጥ የሚያወጣ ከመከራ የሚያስመልጥ ከውድቀታችን የሚያነሳ የተፍገመገሙትን የሚደግፍ ክርስቶስ ከኛ ጋር አለ። በእሳት ውስጥ ብንሆን ከኛ ጋር አለ። በመከራ ውስጥ ብንሆን ከኛ ጋር አለ። እሱ ሳያውቅ በእኛ ላይ የሚሆን አንዳች ነገር የለም። ለእሱ ስንኖር እግዚአብሔር እንዲህ ነው። ሃሌሉያ! የዚያን ጊዜ ናቡከደነፆር ወደሚነደው ወደ እሳቱ በር እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅና አብድናጎ ኑ ውጡ ብሎ ተናገራቸው። ሲድራቅ ሚሳቅም አብድናጎም ከእሳቱ መካከል ወጡ። ኢሳይያስ 43 ሁለት ላይ እንዲህ ይላል፣ በውሃ ውስጥ ባለፍ ጊዜ እኔ ካንተ ጋር ሆናለሁ፣ በወንዞች ውስጥ ባለፍ ጊዜ አያሰጥምህም፣ በእሳትም ውስጥ በሄድ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። በአምላካችን በእግዚአብሔር በልጁም በኢየሱስ ክርስቶስ ጽኑ መሰረት ላይ ተጠቅለን ታንሰን የቅዱስ መንፈሱ ማደሪያዎች ነን እና ስንቀደስ፣ ጸጋው ያግዘናል፣ ያበረታናል። ከእሳቱ ከጠላት ፍላጻ፣ ከሚታይ ከማይታይ ስውር ደባ ሁሉ እግዚአብሔር ከልሎ በእሳቱ ቅጥር በውስጣችን ክብር ሆኖ በዙሪያችን የእሳት ቅጥር ሆኖ ያሳልፈናል። ወዳጆች፣ በዚህ ክፉ ዘመን በዚህ ክፉ ዓለም ውስጥ የእግዚአብሔር የአምላካችን ከለላና ጥበቃ ያስፈልገናል እንጂ አምላካችን የእግዚአብሔር ከለላና ጥበቃ ያስፈልገናል። የእግዚአብሔር ጥበቃና አብሮነትን ልናጣ አይገባንም። ስለዚህ በእኛና በቤተሰቦቻችን ላይ በልጆቻችን የእግዚአብሔር ጥበቃ ስለሚያስፈልገን ሴጣን ዓለምና ስጋ የሚያመጡብን ፈተናና ኃጢአት ልን ከሚያመጡበት ፈተናና ኃጢአት ልንጠነቀቅ እንደ እግዚአብሔር ሀሳብና ፍቃድ ልንመላለስ ያስፈልጋል። የሴጣን ቋሚ ሥራውን ምን የሴጣን ቋሚ ስራው ሰውን ከእግዚአብሔር መለየት ነው። በኃጢአቱ በዓይን አምሮት ጥሎ በወጥመድ ከቶ ሰውን ከእግዚአብሔር ማራቅ ነው። ኃጢአት ማሰራት ነው። በዚህ እርካታ ነው የሚያገኘው ሴጣን። ስለዚህ የእግዚአብሔር መለኮታዊ ጠበቃ እንድናጣ ስለማያስፈልገን ከክፉ ስራዎች ሁሉ እግዚአብሔር ከማይፈልጋቸው ነገሮች ሁሉ ልንለይ፣ ልንርቅ፣ ልንጠነቀቅ ይገባናል። ክብር ለእግዚአብሔር ይሁን። ሳምሶን በሞኝነት ከራሱ ጋር እግዚአብሔር እንዳለ አስበው እንደፈለገ እየሆነ አንዴ እግዚአብሔር የሰጠው ኃይል የማይወሰድበት መስሎ ከደሊላ ጋር ብዙ ነገር ሲፈጸም ጸጋው ተገፎ ለአደጋ ሲጋለጥ እናያለን። በመሳፍንት 16 20 ላይ እርሷም ሳምሶን ሆይ ፍልስጥኤማውያን መጡብህ፣ አለችው። ከእንቅልፉ ነክቶ እወጣለሁ ብሎ እንደ ወትሮ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀ። አያችሁ፣ እግዚአብሔር ስለይ ለአደጋ እንጋለጣለን፣ ለክፉ እንሰጣለን፣ ለወጥመዱ በወጥመድ በጠላት ወጥመድ እንያዛለን። እግዚአብሔር አይተወን ወገኖቼ፣ እግዚአብሔር አይለየ፣ እግዚአብሔር ቅዱስ መንፈሱ ከእኛ ውስጥ አይውጣ። ከእግዚአብሔር ስንለይ ለይ ብዙ ነገር ይገጥመናል፣ ለመከራ እንዳረጋለን። በውስጣችን ያስቀመጠን ነገር እንቁ ነገራችን እንጥለን ለኃጢአት ለምናምንቴ ነገር ስንሮጥ እግዚአብሔር ሊለየን ይችላል። እግዚአብሔር እንዳይለየን በቅዱሱ መንፈሱ እየተመራን ወደ እውነት በሚመራው በሚያስተምረው፣ በእግዚአብሔር መንፈስ ጸጋ ሲሆንን በእግዚአብሔር ሀሳብና ፍቃድ ስንመላለስ የእግዚአብሔር ጥበቃው ከሌላው ከኛ ጋር ነው የሚሆነው። ስለዚህ የተሰወሩ ኃጢአቶቻችን እያደረግን የተሰወሩ ኃጢአቶችን እያደረግን እግዚአብሔር አብሮን እንዳለ እንዳስብ ይሆን ወገኖችን የተሰወሩ አጥያቱ እግዚአብሔር የማይከብሩብን አጥያቱ እየሰራ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ካንቺ ጋር ነው እንላለን። እግዚአብሔር ከኛ ጋር የሚሆነው እግዚአብሔር ከማይፈልገው ከደባል ነገር ስንለይ ነው። እግዚአብሔር ከኛ ጋር የሚሆነው ለእግዚአብሔር ስንመች ነው። እሱ ቅዱስ ነውና ስንቀደስ ነው። በቅድስና በፊቱ ስንሆን ነው። መዝሙር ዘና አንድ ሶስት ላይ እርሱ ካዳኝ ወጥመድ ከሚያስዘንግጥም ነገር ያድንሃልና ይላል። ቡግኖች የእግዚአብሔር ጥበቃ የእግዚአብሔር አብሮነት ለኛና ለቤተሰቦቻችን እንዲበዛ እለት እለት በቅድስናና በጽድቅ በእግዚአብሔር ፊት በእግዚአብሔር ሐሳብ ፍቃዱ ልንመላለስ ይገባናል። እንደ እግዚአብሔር ሐሳብና ፍቃድ ምኞታችንን ከማስቀደም ይልቅ የእግዚአብሔር ሐሳብና ፍቃድ ማስቀደም ይገባናል። እንደ እግዚአብሔር ሐሳብና ፍቃድ ስንመላለስ እግዚአብሔር ጥበቃውና ከለላውን ያደርግልናል። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ስንሰማ በእርጋታ እንቀመጣለን፣ ከመከራ ስጋትም እናርፋለን። የእግዚአብሔር በጎነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምረቱ አይለየን። ወገኖቼ ጥበቃው አይለየን፣ አሎቱ አይለየን። በዚህ ሰዓት እግዚአብሔር ለእሱ የምንመች ስንሆን ክብሩን በእኛ ይገልጣል። ለብዙዎቹ ማትረፊያ እንሆናለን። የተፍገ መገሙት እግዚአብሔር በእኛ ውስጥ አድሮ የተፍገ መገሙትን የምንደግብ ሰዎች፣ ለብዙዎቹ የምንቆርስ ሰዎች እንሆናለን። ክብር ለእግዚአብሔር ይሆን። በእግዚአብሔር ሐሳብና ፈቃድ እንድንመላለስ እግዚአብሔር ይዳን። ጥበቃው፣ ምሕረቱ፣ ቸርነቱ አይለየን። ጌታ ዘመናችሁን አብዙተው ይባርክ። ተባረኩ።